ሰላም ጤና ይስጥልኝ። ውድና የተከበራችሁ ወርቅ የቤተሰቦች እንዴት ናቸው? ማን ናቸው? እኔ ያለው እግዜር ይመስገን በጣም ጤና ነኝ። ሰላማችሁ የበዛኝ ናቸው። ሰላም ብያችሁ ቤተሰቦቻችን፣ ሁሉም ሰላማችሁ ይብዛ። እኔ በእውነት በጣም ግራ የገባኝ ነገር ፍቅርዬና ቡሩካ በምን ምክንያት ተጣሉ? እስካሁን ጥያቄ ሆኖብኛል። ሚዲያ ወጥቼ ለማናገር፣ ማሳደብ፣ ማወራት በጣም ስለደበረ ነው ዝም አልኩኝ። ፍቅርዬ እና ብሩካ በምን ሚካን ተጣሉ? ያኛን እንኳን ተዉት፣ ያኛው እንኳን ተዉት። እሱ እንኳን ስም ውስጥ ምግባ ሰው አይደለም። ነገር ግን ብሩካና ፍቅርዬ በምን ሚካን ተጣሉ? ይሄን መነገር ሰው ከቻላችሁ ለኔ በኮሜንት ስራ አስቀምጡልኝ። በኮመንት ስር አስቀምጡልኝ። በጌታ ፍል ጠይቃቸው። ወይም ደግሞ በውስጥ መስመር ላይ የሚናገሩ ሰዎች በውስጥ መስመር ካላቸው አናግሩኝ። ብሩክ ካና ፍቅርዬ በሚገባ ተጣልቶ ነው ፍጅቱ። ቲክቶክ ላይ በቃ የተለያየ ያል ነገር ያየው ነው። ግን አንድና አንድ ሴት አንድ ወንድ ጋር ስትጣላ፣ አንድ ወንድ አንድ ሴት ጋር ስትጣላ ቲክቶካችን አምጥተን ማዘቃዘቅ፣ ማሳደብ፣ ማቋሸሽ፣ የሌለ ባህሪ ማምጣት ማንነቱ ማንነቱ አምጥቶ እዚህ ጋር ማጨማለቅ መናገሩ ተገቢ አይደለም። ነገር ግን ያጠፋ ጥፋት ካለ ወይም ያጠፋች ጥፋት ካለ በጣውላ ዙሪያ ቁጭ አድርጎ ለምን ጥያቄ ሰው አጣ? አንድ ሰው ስትጣሉ አንድ ሰው ስትጣላ ሳት መፋጀት ነው ስራችሁ። አንድ ሰው ስትጣላ ወይም ደግሞ አንድ ሰው ሲቀየም አንድ ሰው የሆነ ክብት የሆነ ቅንጣት የሚታክል ጉደት ሲገኝ ስድቡ ማንነታችን ለምንድን ነው ፍቅር የነብሩ እኮ ሲጣሉ ለምን እንድን አላስታርቃችሁም በይዘ ወይ ለእኔ ስልክ ደውያሉ አታነሳም ብዙ ጊዜ ስልክ ደውየታሉ እዚ ሰሞን ስልክ ደውየታሉ አታነሳም ጥፋቱን ታውቃለች ማለት ነው ምን አይነት ማል ስንደምሰታ ታውቃለች ግን ስልክ ጠቃጥኳ ጠቃጥኳ ጠቃጥኳ ጠቃጥኳ ስልክ አታነሳም ለመጠየቅ ፈልጌ ኢነወስ ነብሩ እኮ ስልክ አላውቀውም ለምን ዋሻለው የብሩካ ስልክ አላውቀውም፣ ግን የፍቅርዬ ስልክ ብዙ ጊዜ ሞክሬያለሁ አታነሳም። በቀጥታም በኢሞም አታነሳም። ሆኖም ግን በምን ምክንያት ተጣሉ? የተጣሉት ምክንያቱ ምንድን ነው? በምን አገናኛቸው? ለምንድን ነው ቪዲዮ ላይ የማይሰሩ? እኔ ትላንትናም በጉጉ ጠብቄ ነበርኩኝ፣ አልመጡም። ከትላንትና ጉጉ ጠብቄ ነበርኩኝ፣ አልመጡም። ግን በምን ምክንያት ነው? አይ ቲንክ ቡሩካ ከነሱ ጋር ማምጣቱ ተገቢ ነው ብዬ አስባለሁ። እንኳን አልመጣም፣ ያልመጣም ምክንያት ምንድን ነው? በጣም እዚህ ጋር ሴቷ ስላለች ማምጣቱ አይገባም። ነገር ግን ቡሩካና ፍቅርዬ በምን ምክንያት ነው ያልመጡት? በምንድን ነው ሰበቡ? ምንድን ነው? በጣም አሳዘነኝ። የምር አሳዘነኝ። ሆኖም ግን አንደ የታወቀ ሰው ሲለይሳት ይከፋል ጓደኝታቸው አፍ አውጥቶ ባይናገርም ለአራዳ ሰው በአስተያየት ይገባዋል። የአራዳ ሰው በአስተያየት ይገባዋል። የሚገባ ሰው ከሆነ ግን በጥላቻ ሰዓት፣ ሰው የሌለ ሰዓት ጎን ላይ የቆመ ሰው በደቂቃ ውስጥ መገፈተር ጥሩ ነው ብዬ አላስብም። ብቸኝነቱ ሰዓት፣ ሰው የሌለ ሰዓት አይዞሽ እኔ ጎንኔ አለው የሚለው ሰው ብድሞስ ያ ሰው ጋር ደግሞ አንድ ላይ ሲሆን የኛው ሰው መግፋት ጥሩ ነው ብዬ አላስብም። ለምን ያ ሰው ትናንትና ምን እንደሆነ ማወቅ አለባቸው? አንተም ሆነ አንቺም ሁኝ ያ ሰው ትላንትና ምን አይነት ሁኔታ ውስጥ እንደነበረ፣ ትናንትና ምን አይነት ውለታ እንደከፈለ ይሄ ቁሳቁስ ነው። ወርታዊት ቁሳቁስ የቁሳቁስ የሚሸጥ ሰው አይደለንም ነገር ግን ከሰው ልጅ የሚፈጠው አንደበት ላይ የሚወጣው ቃላቱ ነው የሰው ልብ የሚያሰርቀው ከሰው ልጅ ላይ አንደበት የሚወጣው ቃላት ትንፋሹ ነው የሰው ልብ የሚሰርቀው ቁሳቁስ አይደለም። ነገር ግን ትላንትና ለእነ ምን ነበረ ትላንትና ምን አይነት ሰው ነበረ ወይ ትላንትና ምን አይነት ሰው ነበረች፣ ይሄን ብሎ ማሰቡ በጣም ትልቅ ነገር ነው። ነገር ግን በትንሽ ንግግር ወይም ደግሞ በትንሽ ክፍተት ቦታ ተገኝቶ ወይ አግኝቶ ይህን ያክል ጊዜ መቆያቱ ተገቢ ነው ብዬ አላስብም። በጌታ ፊት ከብሩኳ ጋር የሚናገር ሰዎች ካላችሁ የብሩኳ ስልክ ልንላኩኝ። ከብሩኳ ጋር የሚገናኝ ሰዎች ካላችሁ እመቤት አይንክ፣ ይህን ቢዱታ ያለሽ እመቤት ከብሩኳ ታወሪ ያለሽ የብሩኳ ስልክ ልላክልኝ። በቴሌግራም ሆነ በኢንስታግራም ሆነ ልነስ የብሩኳ ስልክ ላክልኝ። ወይ በውስጥ መስመር ሀይበኝና ልነ የብሩኳ ስልክ ላክልኝ ይባክሽ። እኔ ጠይቋለሁ፣ ጌታን ጠይቋለሁ። ለምን ብትሉ በዚህ ሰዓት ማነኛው ባዳ አንድ ላይ ተባብሮ ስሰራ ሰዓት ወደኋላ ማስቀራቱ እሱን ቪዲዮን በስራሳ አይሰራም፣ እሱም አትሰራም፣ ቪዲዮ አትሰራም። ድሮ ምን የሚታየው እይታ የለም፣ ያጠች ነው በማይረባ ሰው ተካትላ፣ ማይረባ ሰው ዝቃይ ሰው ተካትላ እይታ በጣም ያጠች ነው። ስለዚህ ማንኛውም ሰው በወንድም በኢትነት ተከትላ ብትሰራ ኖሮ ከሱ ኋላ የመጡት ከሱ ኋላ የወጡት ሁለት መቶ ሺህ ገብቶ 250 ሺህ ሲገባ ገና መቶ ምናምን ቤት ነስከን ቁጭ አለችው። ለምን ብትሉ ጋጋታ ስለበዛ ጋጋታ ታበዛለች። በዛችኛ ስለይ የእኛው ሰብስክሪብ ያነሳል። በዛኛ ስለይ የእኛው ሰብስክሪብ ያነሳል እ እንደዚህ አይነት ሲደረጉ አይደብርም ወይ አያስጠላም ወይ? በጣም ይደበራል። ሁለተኛ ደግሞ እንኳን የእሱ ታውትና የኔ የራሱ ሰብስክሪብ ያነሱ ብዙዎቹ ቢያንስ ስንት ሰብስክሪብ ተነሳለ? ሰላሳ ሺ ማለት ሶም ምንድና ሉ ስንት ሰብስክሪብ ልተነስቶብኛል? እስከሆነ ሁለት ሺ ሊገባ ነበረ። ግን ስንት ሰላሳ ነው አነሱ። ሰላሳ ሰብስክሪብ አነሱ የአነሱ ማን እንደሆነ ያውቃሉ። ግን አነሱ አላነሱ እ የዩቲዩብ ጡረተኛ አይደለም፣ የዩቲዩብ ለማኝ አይደለም እ የዩቲዩብ ጡረተኛ አይደለም። እነሱ አነሱ አላነሱ፣ ለወርቅ የሚመጣም ነገር የለም፣ የሚጎልም ነገር የለም። ሆኖም ግን ያችኛው ጋር ስጣሉ ያችኛው ቡድን ነው ብሎ ሰብስክራይብ ሲያነሷት፣ የእኛው ጋር ስጣለ የኛው ደግሞ የዛኛው ቡድን ብለችው ሰብስክራይብ ሲያነሷት፣ ሌላ ስታመጣ ከሌላ ቡድን ብለ ሰብስክራይብ ሲያነሷት ሁሉም ሰትቶ ሲሄድ ሰብስክራይብ ተነሰው ተነስቶ አለቀ። ሰብስክራይብ ታናሳላችሁ። ይሄ እኮ ውርደትነት ነው። ለምን ብትሉ ትደግ ብትሉ ኖሮ እስካሁን ሁለት መቶ ሺህ ይቅርና እስከ ሶስት መቶ ሺህ ትገባለች ሰብስክራይብ እያነሳችሁ፣ ሰብስክራይብ እያነሳችሁ። ይሄ ዝቃጭነት ነው። ለአንድ ሰው ውርቀት፣ የእናንተ ሰብስክራይብ ተነሳ አልተነሳ ሰው አይወርቅም። አንድ ነገር ልንገራችሁ። እናንተ ሰብስክራብ የእሱ አነሳችሁ አላነሳችሁ በፍጹም አትወርቅ የሚችል ልጅ ግን የእናንተ ዝቃጭነት የእናንተ ወራደነት ከዛኛው ጋር ሲመጣ ሰብክ ታደረጋላችሁ። ደግሞ ሁለ ሁለተኛ ደግሞ ዋርንግ እየላካችሁ ምን አደረገች? ምን አደረገች?

የሷም ይህን ስም አመቼ ነው የሷ ልትገባ ነበር። ግን እንደ እናንተ ኩፉና ምቀኛ ሰው አይተን አናቅም። ወይፋ የመዳም ነው ስልካቸው የእናንተ ቢሆን በእናንተ ላይ አይቆጥርም እ ታብታብ አድርጋችሁ ሰብስክራይብ አድርጋችሁ ላይ አድርጋችሁ ሼር አድርጋችሁ ቢሄድ ኖሮ እስካሁን ልትገባለች። ነገር ግን ከብሩ አልመጣችም ብላችሁ ሰብስክራይብ ያነሳችሁ ከብሩካ ጋር ደግሞ ተላይ ሲመጣ ሰብስክራይብ ያደረጋችሁ የሱ ቡድን የዘኛው ያነሳል፣ የዘኛው ቡድን የዘኛ ያነሳል። ምን አይነት ጉድ ነው? ምንድን ነው? ቆይ እንደው ከፈጣሪ አታገኙም። ከሰው ሳይሆን ከፈጣሪ ነው የሚታገኙት። ትደግ ሰብስክራይብ እናደርጋለን ብላችሁ ኮፕሊንክ ሼር ላይክ ብታደርጉ እችል እድገቱ ለእናንተ ነው። እንኳን እንኳን እንኳን ራሱ ሊዳ ተዉትና፣ በፈጣሪ ስም ሰብስክራይብ አሳ አታንሷት። ሰብስክራይብ አድርጓት፣ ላይክ አድርጓት፣ ሼር አድርጓት። ሰብስክራይብ አታነሷት። ቪዲዮ ብደብርም እስከ መጨረሻ ዝም ብላችሁ ተከታተላችሁ እዩት። እኔ እንኳን ቪዲዮ ቢሰራ በሁለት ስር ክፍት አርግር ማየው በሁለት ስር ክፍት አርግር ማየው። ኔ ግን እባካችሁ በፈጣሪ ስም ልለምናችሁ። ሁለተኛ ደግሞ ብሩካና ፍቅርዬን አንድ ላይ ቪዲዮ ለማምጣት ኮምንት ለገብታችሁ ጻፉ። ብሩካና ፍቅርዬ አንድ ላይ በቪዲዮ እንደሚሰሩ ኮሜንት ለጻፉ ይባካችሁ፣ በጌታ ፊት ልማጽናችሁ። ለዚች ልጅ ከእናንተ ውጭ ሌላ ማንም የለም። እሷ የሚሆነው ነገረኛ ቢደብርም ስሯ ማበረታት አለብን። እሷ የምትሰራው ስራ እሷ የምትሆነው ሁኔታው ቢደብርም ቢያስጠላም ለሷስ መልካም ነገር ማግኘት አለብን። ይባካችሁ፣ ሌላን ታውት፣ ሌላን ዝቃጭ ዝቃ ለዛሬ ጥቅም ብሎ የሚመጣ ታውት ግን እድገቷ እባካችሁ፣ ሰው ይታዘበናል። እኛ ከሷ ኋላ የመጣው ሁሉም የት እየደረሰ እባካችሁ፣ በእናታችሁ በእናታችሁ፣ በእመቤት እንለምናችሁ፣ በአላ እንለምናችሁ፣ ሰብስክራይብ አድርጓት፣ ሼር አድርጓት፣ ላይክ አድርጓት። ለዚህ እጠይቃችኋለሁ። ካስቀየምኩኝ አፍ ብሎ ይቅርታ አድርጋችሁ እልፉላት፣ እልፉኝ። በጣም እወዳችኋለሁ፣ አከብሯችኋለሁ። ሰብስክራይብ አድርጉኝ፣ እኔም ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ። የኔ እንኳን የሰው ቡዳ በልቶ ነው። የሰው አይን በልቶ ነው። ለምን ብትሉ የሰው ቡዳ አለ። ለእኔ በአንድ ሳምንት ውስጥ አንድ ሺህ ወይኔ ወርቄ እንዲሼ ገባሽ የተባለ ሰው አለ። የአይን ቡዳ የኔ በልቶ ነው። የኔ እንኳን ይቅር ችግር የለውም ግን፣ ሰብስክራይብ ላይክ አድርጉ። ከሰው አይን ቡዳ ፈጣሪ ጠብቃቸው። የኔ እንኳን ቡዳ በልቶ ነው። ቡዳው ማን ነው ያውቃል። ያ ሰው ያቃል። ግን የኔ ቡዳ በልቶ ነው። የኔ ችግር የለውም ፈጣሪ ያለው ሳር ያድጋል። ምቀኛ ሻረኛ ፈጣሪ ይሰውረው። እንውስ እንደዚህ አይነት ንግግር ስላየው ነው የኔ እስካሁን በእውነት ሁለት ሺ ሊገባ ነበረ ሊገባ ነበረ ግን ቡዳ ስለሆነ አንድ በዛ ቀን ቆመ። በቃ የዛች ቀን ቆመ ቆመ። ሰብስክራይብ የለም። ነገር ግን ከሰው ዓይን ፈጣሪ ይሰውራችሁ እህቶች፣ ወንድሞች ከሰው ዓይና የሰው ቡዳ ፈጣሪ ጠብቃቸው። ሰላማችሁ ይብዛ፣ ሰላማችሁ ብዝት ብዝት ይበልላችሁ። የሰው ትምኞቴ ነው። ቤትን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ እስከ መጨረሻው ተከታተሉ ሰላማችሁ የበዛ ይሁንላችሁ ቪዲዮ ሼር አድርጋችሁ ሰብስክራይብ አርጉ ላይክ አርጉ መልካም ምሽት ፍቅር ጀም ብስዘናጋዘናጋ አጣዋት ከጋ የናስን ሀገር ያውካ